ፈዓረፈሁ ኒዕመሁ አሉ ነቢይ ዓለይሂ ሰላት ሰላም ሒሳበ የሲራ አላህ ሰከንድ አይፈጅበትም። የእኛ ኦዲት ረጅም ጊዜ ይፈጃል። ራሳችን ኦዲት ማድረግ አንችልም እኮ ጨርሰን። ከዚህ በፊት ያሳለፍነውን ነገር ሰብስበን ኦዲት አድርገን ፊት ለፊት መመልከት አንችልም። እኛ ብንጽፍ የሆነ ምን ዘለው ነገር ይኖራል። አላህ ቀለል አድርጎ ነው የሚያስበው። የዛን ቀን ጸጋውን አላህ ያቀርብለታል። ፈዓረፋ ያቃታል፣ ደግሞ ሰውየው ራሱ

አባልታለች አናክሳለች። ይታሸጋል የቂያማ ቀን። የዛን ቀን ማን ይናገራል? ቆዳ ይናገራል፣ ጸጉር ይናገራል፣ እግር ይናገራል፣ ሁሉ ነገር ይናገራል። ስለዚህ ያቃታል። ቃላ ቃለ ፈማ አሚልተ ፊሃ ይለዋል። አላ ምን ሰራ እስኪ ዱኒያ ላይ ብዙ ኒዕማዎችን ሰጥቼ አለሁ። ከእናት ሆድ ውስጥ ጀምሮ አስቡት የአላህ እንክብካቤው። አንድ ዶሮ አስራ ምናምን እንቁላል ታቅፋለች። ያ የተዘጋው እንቁላል ዶሮ ካላቀፈችው ለምግብነት ነው የሚያገለግለው። እኛስ ፊ ዙልማትን ተላት አላህ በሶስት ጨለማ በእናት ሆድ ውስጥ፣ በማጸን ውስጥ በእንግዴ ልጁ ውስጥ በሶስቱ ውስጥ አላህ ትንፋሽ እንዳያጥረን አድርጉ። ምግብ ይሄ በየቀኑ የሚያመላልስ ወይ ኦርደር ተደርጎ የሚደርስበት ቦታ አይደለም። እዛ ቦታ ላይ አላህ ተንከባክቦ የሰው ልጅ ምንም ሳይሆን፣ ጆሮ ሳይጎድለው፣ ዓይን ሳይጎድለው፣ እግር ሳይጎድለው እያንዳንዱ የሚያስፈልጉን የሆኑ ቀዳዳዎቹ እንኳን ሳይጎድሉ አላህ ወደ ውጭ ያወጣና

ቆጣሪ የለም። የሚከፈት የሚዘጋ ልጁ ጠጋ ሲል እንዲጠባ ያደርገዋል። አላ አስቡት፣ ያላ ጸጋና ኒዕማ። ከዛ በኋላ እየተንገዳገደ እየተንገዳገደ እየተንገዳገደ ከወተቱ ምናምን እያለፈ እያለፈ የሆን ነገር መቅረስ ይጀምራል። ከዛ በዳዴ ከዛ በእግር ከዛ እየወደቅ እየተነሳ ይደርሳል። ከዛ በኋላ ደግሞ ይሄ ሁሉ ኒዕማ አላ የቂያማ ቀን ያመጣለት አለ ይህን አርጋለ አ አርግሃል ቃለ ፈማ አሚልተ ፊሃ ይለዋል። አላ ይጠይቀዋል ምን ከተግባር ጋር ምዝጋና። ከምን ጋር ነው? ከተግባር ጋር ነው፣ ከስራ ጋር ነው። አማ ለማመዝገን ማ ከእስላም ውጭ ያሉም ሰዎች እኮ ፈጣሪ መዝገን ብሎ ወደ ላይ ቀና ያደርጋል። ውጤት አለው። መስመሩን ስቷል። መስመሩን የሳተ ምዝጋና ይባላል። ቃለ ቃተልቱ እንዲህ በአንተ መገድ እኮ ተጋደልኩኝ ይው፣ ይሄ ውሹ ገብቶ በቃራቴ መምጣት ምናምን እኳ አይደለም፣ የዕድሜ ልክ ስራት እኳ አይደለም፣ አንገት መስጠት። እንዲህ አንገቴን ሰጠው እኮ ያላ ይለዋል። አለ ከዘብት ውሸታ አላህ ያስዋሸውን ሰው ማን መጥቶ እውነተኛ ያዘደርገዋል? ማንም ስፖኮ፣ የሚስረቅ ምንም ይስረቅ ይታሰር፣ ታስሮ ሀያ ዓመት አስር ዓመት ይፈረድበት፣ አልሰረቀም እውነተኛ ነው በስህተት ነው የተያያዘው ብሎ ለማስፈታ ጥረት የሚያደርጉ ሰዎች የሉ አሉ። ጥረታቸው ይሳካላቸዋል አይሳካላቸው? ይሳካላቸዋል። የቅያማ ቀን አላህ አንተ ውሸታም ያለው ሰው ማን ነው ከውሸቱ ነጻ የሚያደርገው? ማንም ሊመን ልላሂል ዋሂዲል ቀህሃር ሊመኒል ሙልኩል ዮም ይላላላህ ንግሥላውን ለማን ነው? እስኪ ዛሬ እስኪ ውጣ የሚችል ሰው ፋይቱ ላይ ግባ ነው የሚለው አላህ። ማንም ይችል የለም። ዝሙቱ፣ ሌብነቱ፣ ሽርኩ ስለበዛ ምድር በራሷ ጊዜ ስትተነጥቅ፣ የመሬት እንቅጥቃት አይታችኋላ ሚዲ ላይ የሚለቀቀው። መሬት በራሷ ጊዜ ሰነጠቅ ትላለች። ማን ሰነጠቃት? የዘረጋት እሱን ሲፈልግ ይሰነጥቃታል። ይውጥሃል አንተን እዛው የት ገባ? የፈለገውን ያዝሃል አላህ ወታደሩ ነው። ለዚህ ነው ዝሙት ዚና፣ ፈሳድ፣ ራቁት መሄድ፣ ወለድ መብላት፣ ዘካ መከልከል፣ ሰላቶቹ ሲዘነጉ፣ መዚዶቹ በሸረኛ ሰዎች ሲያያዙ እንዲህ አይነት አደጋዎች ይበዛሉ። ይጩሃል፣ መልስ የለም። ይንቀጠቀጣል ይንቀጠቀጣል ይንቀጠቀጣል ይንቀጠቀጣል። አይገባውም። አንዳንድ ሰው ወደ ጥናት ነው የሚገባው። አካባቢው ችግር አለ፣ ዳገት የለም ረግጦ ይዝ ቦታው ምናምን እያሉ ፍልስፍና ውስጥ ይገባሉ። ፊቁሉብህም መረዱን ፈዛደሁሙ ላሁ መረዳ። አላላ ካፊሮች በቀልባቸውም በሽታ ስላለባቸው ምንም አይገባቸው። እቺ መሬት መንቀጥቀጥ በራሳችን እኮ ነች፣ ትገባለች ነገ አንተ ቤት፣ ከነገ ወዲያ ትመጣለች፣ እያንዳንዱ ጋር ትደርሳለች፣ አትቀርም። እሳት ይነዳል ማንም አያጠፋውም። ይሄ የእሳት አደጋ ቢጮህ ቢጫጮ ጨርሶ ነው የሚቆመው ለምን ሽርኩ አለ? ለምን ዘካ አይሰጥም? ለምን ሌብነቱ አለ? ቅቤው ሙዝ ነው፣ በርበሬው ቀለም ነው፣ ወተቱ ውሃ ነው። ባዶ የህፃናቶች ኒዶ ላይ ፌክ ይሰራሉ፣ መድሃኒት ላይ ፌክ ይሰራሉ። ይነዳል ያላችሁን ድኮነ ትበላለ ዘካን በስርዓት አውጣ፣ አትዋሽ፣ ቀጠሮ አታፍርስ፣ አታጭበርብር። እሳት መጥቶ ይበላዋል። ለዚህ ነው ቃጠሎ፣ ይሄ መሬት እንቅጥቃጤው፣ የመኪና አደጋ

በየመስጊዱ የሱዳን ቅርአት የሱዳን አይነት ሰላዓት የሚያሰግዱ ሰዎች አሉ ተብሎ ይሰበሰብላቸዋል። የአላህን ቃል ቢሰብሩት ምን ቢሉ ጭንቃቸው አይደለም። የሚያስጨንቃቸው ድምፃቸው ሰው ቀልብ ላይ ገባ አልገባም። ሀታ ከኋላ ብትነግራቸው መመለስ አይፈልጉም። ከተመለሱ ድምፁ ይጠፋባቸዋል። በሱዳንኛ የሚቀራው በሱዴስኛ የሚቀራው በሹሬምኛ የሚቀራው በማሄርኛ የሚቀራው የሰው ቃል ነው እንዲ፣ የሰው ድምፅ ነው እንዲ። የምታብበው ጭንቀቱን ለድምፅ ነው አብዛኛው ሰው አማ ቁርአን ይሰበር አይሰበር ጣጣው አይደለም። ይሄው እነዚህ ሰዎች ድምፀኛው ያ ኡስታዝ ያ ቃሪ እንዲባልላቸው የሚያደርጉ ራሳቸው የሚቀርጹ ሰዎች አሉ። ኡስታዝ ነው ኢማም ነው ከፊት ለፊት ካሜራ ያደርግና አላሁ አክበር እያለ አስተካክሎ እዛ እያዩት ነው ሰዎች በየረመዳኑ ላይ በላያቸው። አብዛኛው ዩሱፍ ድምፅ ነው አብዛኛው ድምፅ። የራስህን ያዝ የራስህን። ድምፃችን አሳምረን ቁርአን መቅራት እንዳለብን ተናግረዋል፣ ግን የራስህን ያዝ በምችለው ልክ ጎሮሮን አሰምጥንቀው አንዳንዶቹ የሱዳንን ቀራለ ብሎ አፋቸውን ይከፍቱታል። ሙሉ አንዳንዶቹ የሱዴስን አይችሉትማ፣ ጭንቅ ነው ይሄ። ከጀርባ የሆነ ነገር አለ። መስጊድ ነው የገባ ነው በቃ። ቃለ ተዓለምቱ ልዕልማ ወአለምቱ ይላል። ዕልምም ታመሪ ያለው ድሮ አገር ቤት ቆጮ በቡና ነበር የሚጠበሰው። ጮጋራን ይጠብሳል። ሲወርድ ጥብሶ ነው የሚወርደው። አንዳንድ ኡስታዞች ነበሩ ደም የሚሸኑ በጣም ተቸግሩ። ጠዋት ካለህበት ካደርከበት ቤት ትንሽ የቆጮ በምጣድ ይጠብሱና ከአንድ ቡና ጋ ይሰጥሃል። የምትበላው ማታ ለማስተማር ካስር በኋላ ስትመለስ ነው ምትቀምሰው። ያንን ዕልም ተምሮ የተማሩ ሰዎች ውጤታቸው ፍላጎታቸው ያለን ፊት ነው። ያለን ፊት ከሆነ አህለን ወሰህለን አማ ሪያ ካለችበት ቀርቼ የመጣው ሀፍዤ ናሁ ሰርፍ ከበሩና ሙብተደውን ለማለት ሰዎችን ለማታለል ምናምን ከሆነ የለውበትም። ክሳራ ነው። ወቀራአቱ ፊከ ልቁርአን ይሁ ለአንተ ብዬ ቁርአን ቀራው ይላል ቃለ ከተብተ ውሸታ የውስታዝ ውሸታ የሐፊዝ ውሸታ እዛ ይበጠራል እያቸው። ወላኪን ተዓለምተ ልዕልመ ሊዩቃል አሊም ሚላሳቸው ይጣፍጣል የሚናገሩት ንግግር መሬት ጠባ ይልም እንዲባሉ፣ እንዲታጀቡ፣ መኪና እንዲገዛላቸው፣ ቤት እንዲገዛ፣ ቁልፍ እንዲሰጣቸው፣ እንዲከበሩ። አንዳንዶቹ እኮ ዕልማቸው ሲጨምር ሰው መጨበጥ ራሱ ያስጠላቸዋል። አሰላሙ አሌይኩም ራሱ ማለት ያስጠላቸዋል። ባዶ በቃ ቀፉ ያደርጋቸዋል። ካላስ ስልክ ራሱ ብደውል አይመልሱልህ ሸይጣን ይሰቅላቸዋል። አማ ነቢዩ ዐለይሂ ሰላቱ ሰላም ህፃን ልጅ እጃቸውን ይዛ ታዞሯቸው ነበር። ምስቶቻቸውን ከአስር በኋላ ዙሮ ሰላም ብሎ የሚያድሩበት ቤት ይመለሱ ነበር። ነቢዩ ንግግር ሲናገሩ ገብቷቸዋል አልገባም ሶስት ጊዜ ደግሙት ነበር። ነቢዩ ዐለይሂ ሰላቱ ሰላም ጥሪ የተጠሩበት ጥሪ ያከብሩ ነበር። ያ አላህ ነቢይ ምስኪን ደረሳኑ ዛሬ እንካላስር ነው ቢላቸው ይመጣሉ። ለራሳችሁ ትችዋለሁ ሂሳቡን ለአላህ ብለህ አፉ በለኝ ረሳሁት ይላል። አውቀው እኮ አይመጣም። አይፈልግም እዛ መታየት። ሀከዛ ሀብታሞችም እንደዚህ ናቸው። ቁርአን የቀሩ ዕልም የተማሩ ሰዎች አላህ የቅያማ ቀን ከዘብት ይላቸዋል። ምን አድርጎ ነው? ተአለምተ ልዕልማ ሊዩቃል አሊም አንተ አሊምነ ፈሲህ ፈቂህነ ስንት አሊም የሚባሉ ሐራምና ሐላል ይናገራሉ። ኃይኖች ናቸው። ሁማውን ይሸውዱታል። በል እንደውም በቅርብ ምንድን ነው የሰማሁት? አነ ሱፊይ ብሎ የተናገረው ሰውዬ ለብቻ ሲያስተምረን አለ። አንዱ ምስኪን ሰው ዳዋ አድርጉ አብሽሩ ወረቀትም ከፈለጋችሁ እንሰጣችኋለን አለኛል እሱ እኮ ሱናን ተውሂድ የሚሉ ሰዎች እንዴት እንዴት እንዴት አሽመድምደን በእጃችን ሱፊያ አሻሪያ ስር እናስገባቸው ነው የሚለው። በፊት ለፊት ውስጥ ይመጣና ደግሞ እናንተ በርቱ ይላቸዋል። አንተና ጌታ ሂድና ተጋደል እኛ እዚህ ቁጭ ብለን እንጠብቃለን እንደማለት አይነት እነዚያ ካይኖች የሰሩት ስራ ነው የሚሰሩት። እስላም ለእያንዳንዱ ሰው ነፍስ ወቀፍ ስራ ይፈልጋል። እንደዚህ የሚሸውዱ ሰዎች አሉ፣ ግን ዶክትሬት አላቸው፣ ግን ይኸው አላህ የጠቀሳቸው ሰዎች ታህትን ውስጥ ነው የሚገቡት። የቂያማ ቀን ሉጋም ይሎገምለታል። ጀሃነም ላይ የወድቃውን ጎትቶ የሚሄደው እንደዚህ አይነት አሊም ነው። ዕልም የደበቅ ሱናን፣ አቂዳን መናጀ ሰለፍን ደብቆ በየመስጊዱ በየክትፎ ቤቱ ክትፎ የሚበላ ሰው፣ ሀቅ የሚናገር ሰው ቀሊል ትንሽ ነው። ሊሉ ምን ዒባድ ሸር። ለዚህ ነው አላ ቀሊሉ ወቀራአተ ልቁርአን። ቁርአንም ቀራ ከወላጅ ከምናምን ተለይቶ ለሁለት ዓመት ይገባል አይደል? አንድ ሰው ህፍዝ ማታ ቀን እየሐፈሰ ይቆይና የሚቆይበት ምክንያት ግን ውስጡ ላይ የአላህና የነብዩ ፍላጎት ጀነት አለ አልሐምዱሊላ ውጤታም ነው ይሄ ግን የፈለገው ምንድን ነው ወጥቶ ቁራን ቀርቻለሁ እኔ ማሰገድ ይችላለሁ ምናምን ነው ይሄ ነው ይሄ ከሆነ የለም ክሳራ ነው ፈቀድ ቂል ተብሎልሃል በቃ አሊም እንዲባል ነበር የፈለገው አይደል ቃሪ እንዲባል አይደል የፈለገው በሱዳኖቹ ያውለበልባል በሱዴስስም በማኤር ምናምን እንዲባል ነው አይደል የፈለገው ተባለልህ ካላስ አበቃ ምን ትፈልጋለህ ታዲያ ጨርሰሃል ውጤቱን እዚህ ወስደዋል

አንዳንዶቹ ደግሞ በዚህም አላቸው፣ በዚህ አላቸው፣ በዚህ አላቸው፣ በዚህ አላቸው። ሀገር ውስጥ ብትል፣ ከሀገር ውጭ ብትል፣ ሀገር ቤት ብትል፣ ከተማ ብትል፣ ሁሉም ቦታ ላይ ዘርቶአሉ። እንዲህ አይነት ሀብት የሰጠው ሰውዬ ደግሞ ይመጣል። ኩሊሂ ከሁሉም አይነት ገንዘብ አላህ ይሰጠዋል። ፈውትየ ቢ ፈአረፈሁ ኒዕመሁ የዋለለትን ውለታ እንዲያውቀው ያደርገዋል። ፈአረፋሃ ያውቃታል። ቃለ ፈማ አሚልተ ፊሃ ምን ሰራሽ ሽ ተሰጥቶ ነበር መኪና አለ ዳዕዋ አድርገሃል

ለአንተ ብዬ ወጪ ብሰጥ እንጂ ይላል። ቃለ ከዘብት ውሸታም የሀብታም ውሸታም ይሄው አረዱ ሶስት በሬ አራት በሬ እንዲባል የፈለግከው እንጂ ያላን ፊት አልፈለግከም፣ ውሸታም ነው ይለዋል። ዝጋ ፋይሉን ይለዋል። በግል ሂዳችሁ እሳት በላኝ ልጄ ታመመ ይሄው ካንሰር ይዞኛል ብላችሁ ብጮሁ አንድ ብር የማይሰጡ ባለ ሀብቶች አሉ። መድረክ ላይ ሲወጡ አስር ሺህ ብር ሰጥቻለሁ ይው ቼክ ምናምን የሚሉ ሰዎች አሉ። ምንድን ነው የፈለጉት? ሀጂ እንትና ሰጪ ናቸው መባል ይፈልጋሉ ሰዎች በየመድረሳው በየመስጂዱ በየቦታው የውዱ ማድረግ ያው ውሃ የለም መንግስት ለሆነ ቦታ ለሆስፒታል፣ የሆነ ቦታ ጠራ ሲባል ሀጂንትና መቶ ሚሊዮን ሰጡ፣ ሀምሳ ሚሊዮን ሰጡ፣ አስራ አምስት ሚሊዮን ሰጡ። ለመስጊድ ይሰጣሉ አይሰጡም፣ ማን ያወራላቸዋል? የአላህን ፊት የሚፈልጉ ሰዎች ናቸው ይህን በድብቅ የሚሰሩት። አማ አብዛኛው ጫጥቃሚ ጮታም ሚዲያ ላይ ነው የሚሰጠው። ውስጥ አይሰጥህም፣ ከሰጥህም ሰው እያዩ ነው የሚሰጥ። ደብቀ ብጠይቀው አይሰጥህም። እቺ ሞክራት በደንብ ነፍሳችሁን ቼክ አድርጓል።

ታ ውልቂያ ፊናር ይሄም ይጎትትና በፊቱ በጀሃነም ይደፋል። አኽረጃሁ ሙስሊም ኢማም ሙስሊም የሐዲስ ቁጥር 195 ላይ ዘግቦታሉ። ሌላኛው እንግዲህ በዚህ ዙሪያ ሶስት ሰዎች ዋሻ ውስጥ ገቡ አሉ ነቢዩ ዐለይ ሰላም፣ ታውቁታላችሁ። ዋሻ ውስጥ ገቡና በተጠለሉበት ቋጥኝ መጣችና ዝግት አደረገችው አሉ ነቢዩ። ማንም መድረስ አይችልም። አንደኛው መጣና ያ ረብ ወላጆች ነበሩኝ ወተት አልቤ እነሱ አፍ ላይ ሳይገባ ለማንም አላቀምፅም ነበር። እባክን እቺ ለአንተ ቤየ ሰርቻት ከሆነ ነጃ አውጣን ሲል ትንሽ ፈቀቅ አለች አሉ ነቢይ። እያንዳንዳችን ምን ይዘናል ችግር ሲገጥመን ምናስታውሳል። አንደኛው ደግሞ ያ ረብ አንድ ልጅ ነበረች፣ አንድ ቆንጆ ነች። ሞከረስ ያደርጋት እምቢ አለችው። ተቸገረችና መጣች። ድርሃሞችን ዲናር ሰጣትና ኦፕን አደረገችለት። ልክ ነካ ላደርጋት ሲል አላህን ፍራ፣ አላህን ፍራ፣ እንዳትነካኝ በንካብ ቢሆን እንጂ ስትለኝ በድግብ እየተነሳዋል። አያችሁ ተቋ በድግብ እየተነሳው ገንዘቡንም አልተቀበልኳትም አለ። እቺ ላንተ ብዬ ሰርቻት ከሆነ እስኪ ሲል ፈቀቅ አለች አሉ ነቢዩ። ሌላኛው መጣ ደግሞ ሰራተኞች ነበሩት፣ ያሰራል፣ ይከፍላል። ስከፍል አንደኛው እምቢ ብሎ ይሄዳል። ቆይቶ መጣና ደሞዜን ስጠኝ ሲል፣ ይሄ ሁሉ የተራባው ያንተ ነው፣ በአንተ ንብረት ነው፣ በደሞዝ ነው የተራባው፣ ውሰድ አልኩታል። ምንም ሳያስቀር መጥቶ ይሄዳል። ለአንተ ብዬ ሰርቻት ከሆነችን ሲል ፈቀቅ ወጡ አሉ ነቢዩ